በአላማጣ ከተማ የብልጽግና ሰራዊትና የሕወሓት ታጣቂ ለአንድ ሰዓት የዘለቀ ተኩስ ልውውጥ አድርገዋል። በተኩስ ልውውጡም የሞትና የአካል ጉዳት ደርሰዋል። በቀዳሚው መረጃችን ይዘነዋል። የፕሬዚዳንቱ ቢሮ ውስጥ ሰነድ ተዘርፏል። ሰነዱ የተዘረፈው በትናንቱ የመቀሌው ወታደራዊ አመፅ ወደ ጊዜያዊ አስተዳደሩ ፕሬዚዳንት ጽሕፈት ቤት ባመሩ አመፀኛ ታጣቂዎች ነው። ለመሆኑ ሌተናንት ጀኔራል ታደሰ ወረደ ቢሮ የሆነው ምንድን ነው? ታደሰ በቢሮቸው ለተዘረፈው ሰነድ ያጸፋ ምላሻቸው ምንድን ነው? ዝርዝር መረጃው ተሰናድተዋል። ያለምንም ሀፍረትና መሸማቀቅ፣ ሌሎችን ጥፋተኛና ተወቃሽ ማድረግ፣ የራስን ውድቀት ለመሸፈን ኤርትራን መክሰስ። ይህ ኃይለ ቃል የተስተናገደው ብሌም ዊዛውት ሼም በሚል ርዕስ በወጣ ትንታኔ ነው። ትንታኔውን የአስመራው መንግስት አፍ የሆኑት የማነ ገብረ መስቀል አጋርተውታል። ይህ የሻቢያ አቋም እንደሆነ የታመነበት ትንታኔ በዜናችን ዳሰነዋል። የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ በኢትዮጵያ ላይ ወታደራዊ ዛቻ ባሰሙ ሰዓታት ልዩነት ውስጥ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ካይሮ ገብተዋል። አልሲሲ የግብፅ ከፍተኛ ሜዳል የተባለውን በአባይ ስም የተሰየመውን ናይል ኮላር ሜዳሊያ ለትራምፕ ሸልመዋል። ሽልማቱ የካይሮ ፖለቲከኞች ለጋዛ ብቻ ሳይሆን ለኢትዮጵያ ጉዳይም የጥቅም ማስጠበቂያቸው የሰጡት ቀብድ ነው ተብሏል። በቀጠናዊ ዜና ትንታኔያችን ይዘነዋል። ሰላም ጤና አስጥለን ወድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በአላማጣ ከተማ የብልጽግና ሰራዊትና የሕወሓት ታጣቂ ለአንድ ሰዓት የዘለቀ ተኩስ ልውውጥ ማድረጋቸው፣ በተኩስ ልውውጡም የሞትና የአካል ጉዳት እንደደረሰ ተሰምተዋል። በራያ ስድስቱም ወረዳዎች ሶስት አርሚዎቹን ያሰለፈው ሕወሓት ከማይጨው ቀጥሎ አላማጣ ከተማን ሁለተኛ ማዘዣ ጣቢያው አድርጓታል። ይህንን ተከትሎ የብልጽግና አገዛዝ ይመራው የነበረው ኮማንድ ፖስትም ፈርሷል። ባላማጣ ከተማ ሁለቱም ጦረኛ ኃይሎች ተፋጠው ባሉበት በዚህ ጊዜ ትናንት ሌሊቱ ለአንድ ሰዓት የቆየ የተኩስ ልውውጥ መካሄዱን ኢትዮ ፎክስ ኒውስ ዘግቧል። እንደ ዘገባው የሕወሓት ታጣቂዎች ባላማጣ ከተማ የአማራ ማንነት ጥያቄ ያነሳሉ ያሏቸውን የአካባቢውን ተወላጆች በሌሊት አፍነው ለመውሰድ መንቀሳቀሳቸውን ተከትሎ የተኩስ ልውውጡ ተጀምረዋል። ለሊቱን ወታደራዊ ቅኝት ላይ የነበሩት የብልጽግና ሰራዊት አባላት ታጣቂዎቹ እንዲቆሙ ማዘዛቸውን ተከትሎ በተከፈተው የተኩስ ልውውጥ ከሕወሓት ታጣቂዎች ሶስት ሰዎች መጎዳታቸውን ከእነዚህ ውስጥ የከተማው ሚሊሻ አስተባባሪ ተክላይ ሳህሉ የተባለ የኃይል መሪ ሕይወቱ ማለፉን ቀሪዎቹ ከባድ ቁስለኛ መሆናቸውን ዘገባው አመላክተዋል። ቀሪ የጉዳት ሰለባ የሆኑ የታጣቂው አባላት እንዳሉም ዘገባው ጠቅሰዋል። ሕወሓት ባላማጣ ከተማ አሁንም ደጀን የሚሆነኝ ህዝብ የለም የሚል ፖለቲካዊ ግምገማ ያለው መሆኑን ተከትሎ በታጣቂ ቡድኑ በኩል የሚፈለገውን ሰው በቀንና በሌሊት አፍኖ እንደሚወስድ ይታወቃል። እንደ ወታደራዊ መረጃዎች የሕወሓት ታጣቂዎች በራያ ስድስቱ ወረዳዎች ይገኛሉ። ዋና ዋና አደረጃጀቶቹም አርሚ 43፣ አርሚ 24ና አርሚ 26 እንደሆኑ ተጠቁመዋል። የግንባሩ ዋና ማዘዣ ማይጨው ከተማ እንደሆኑ የጠቆሙት ምንጮች ይህን ቀጠና ኮሎኔል ሀጎስ ገብሬና ኮሎኔል ጸጉ የሚባሉ የሕወሓት ወታደራዊ አመራሮች ከነ ጀኔራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ትዕዛዝ በመቀበል እንደሚመሩት ገልጸዋል። አርሚዎቹ በራያ አላማጣ፣ ራያ ጭርጭር፣ ራያ ባላ፣ በኮረም ወፍላና ዛታ ወረዳዎች እንደሰፈሩ መረጃው ያሳያል በወታደራዊ አመፁ ላይ የተሳተፉ የኃይል መሪዎች መታሰራቸው ተሰማ። በትናንትና ሁለት የሕወሓት ታጣቂዎች በመቀሌ ከተማ ወታደራዊ የአመፅ ይዘት ያለው እንቅስቃሴ ማድረጋቸው ይታወሳል። የኤርፖርቱን መንገድ ጨምሮ ዋና ዋና የከተማዋን ጎዳናዎች ቢያንስ ለስድስት ሰዓታት በመዝጋት አመፅ ያደረጉት ታጣቂዎች ከደሞዝና ጥቅማጥቅም ጋር በተያያዘ ጥያቄ አነሱ ቢባልም ከጥያቄው ጀርባ ፖለቲካዊ ፍላጎት በመኖሩ ተቃውሞውን የመሩ መካከለኛ አመራሮች እና አንዳንድ አባላት እየታሰሩ ስለመሆኑ የመቀሌ ምንጮች ጠቁመዋል። በተለይም በትናንቱ ወታደራዊ አመፅ ወደ ፕሬዚዳንቱ ቢሮ ያመሩ የተቆጡ የታጣቂ ቡና አባላት የሌተናንት ጄኔራል ታደሰ ወረደ ቢሮ በመግባት የግል ጸሐፊያቸውን ማንገላታታቸው፣ ከቢሮ ጸሐፊው ቁልፍ በመውሰድ የጊዜ አስተዳደሩ ልዩ ሰነዶች ከቢሮ መውሰዳቸውን ምንጮች ጠቁመዋል። በሰዓቱ ሌተናንት ጀኔራል ታደሰ ወረደ ከቢሮ ውጭ ነበሩ የሚሉት የመረጃው ምንጮች በአመፁ የተሳተፉ የታጣቂ ቡድኑ አባላት የወሰዷቸው ሰነዶች ምን ያክል ጠቃሚ እንደሆኑ እርግጠኛ ባይሆኑም በፕሬዚዳንቱ ቢሮ ውስጥ ገብተው በወሰዱት ሰነድ ታደሰ መበሳጨታቸውን ጠቁመዋል። ጉዳዩን ከፕሮቶኮል ባሻገር በግል ክብር መነካት ጭምር እንደተረጎሙት እና የስር ትዕዛዝ ማስተላለፋቸውን ነው ምንጮች አክለው የጠቆሙት። ሌተናል ጀነራል ታደሰ ወረደ ብቻ የሚጠቀሙት መጸዳጃ ቤት ውስጥ ክብረ ነክ ስድብ ጭምር መጽሐፍ ታደሰን ይበልጥ አስቆጥቷል የሚሉት የመረጃው ምንጮች የስር ትዕዛዙ ወታደራዊ አመፁን የመሩት የአርሚ 22 ኮር ሶስት ዋና አዛዥ ኮሎኔል ገብረስላሴን ይጨምር አይጨምር በሚለው ጉዳይ ውዝግቦች እንዳሉ፣ ኮሎኔሉ አዳሩን ከመቀሌ ወደ ኩሃ መውጣታቸው እንደተሰማ ጠቁመዋል። የአርሚ 22 ኮር ሶስት ዋና አዛዥ ኮሎኔል ገብረስላሴ የሚታሰሩ ከሆነ ከኔ ኮሎኔል ጀርባ እንዳሉ የሚታመነው ጀኔራሎች ጉዳይ ለታደሰ ወረደ ጊዜ አስተዳደር ፈተና የሚሆን በመሆኑ ኮሎኔሉ የመታሰር እድላቸው ጠባብ ነው የሚሉት የመረጃው ባለቤቶች ታደሰ ወደ ስልጣን የመጡበት መንገድ ወታደራዊ አመፅ በመሆኑ ይህንን የመከላከል የሴራ ልምዱ እንዳላቸው እንዲያም ሆኖ ስልጣናቸው አደጋ ላይ መውደቁን ገልጸዋል። አልፎም ታደሰ ለሕይወት በሚያሰጋ ወታደራዊ ኦሊጋርኪ የተከበቡ ሰው ሆነዋል የሚሉት እኒ ምንጮች አሁን የገጠማቸውን ፈተና ተላላክ የሆኑ ተራ የታጣቂ ቡድኖን አባላትና የታችኛውን የኃይል መሪዎች በማሰር ሊወጡት እንደማይችሉ ገልጸዋል። ትናንት አመሻሹን የተካሄደው ስብሰባም አመፁን ከማረጋጋት የዘለለ መሰረታዊ ቅራኔውን የፈታ አለመሆኑን ምንጮች ጠቁመዋል። አመፁ በመቀሌ ከተማ የተረጋጋ ቢመስል ከዛሬ ረፋድ ጀምሮ በማዕከላዊ የትግራይ ዞን በሚገኘው ነበለት አካባቢ መናኸሪያ እና መንገድ መዘጋቱን በሐውዜንም ዛሬ እስከረፋ ድረስ ተመሳሳይ የተቃውሞ እንቅስቃሴዎች ተጀምረው እንደተቋረጡ ቢቢሲ ዘግቧል። ይህም ታደሰን በወታደራዊ አመፅ በማንሳት የሚፈልገውን ጦርነት የመጀመር ትርጉም ሰጥቶታል። ሌትናንት ጀነራል ታደሰ ወረደ ሚያዝያ 2017 የትግራይ ጊዜ አስተዳደር ፕሬዚዳንት ሆነው ከመመረጣቸው በፊት የጌታቸው ረዳ ምክትል በመሆን ከውስጥ ለመፈንቅለ ስልጣን የሚያመቹ ወታደራዊ አሻጥሮችን እንደመሩ የመረጃው ምንጮች እምነት ነው። ታደሰ በአሜሪካ ዲፕሎማቶች አደራዳሪነት በብልጽግናው መሪ አብይ አህመድ እንደተሾሙ አይዘነጋም። ታደሰ በተካኑት የሴራ ጥበብ ያገኙትን ስልጣን በወታደራዊ አመፅ ከሚያጡ በሕወሓት የታቀደውን ዘመቻ መከት የመጨረሻውን ምዕራፍ ጦርነት ቢቀላቀሉ የሚመርጡ ይመስላል። ሕወሓት ዘመቻ መከት የሚለው የጦርነቱ ዝግጅቱ ሉዓላዊ ግዛቶቼ የሚላቸውን የአማራ ታሪካዊ ርስቶችን መልሶ የመውረር ግብ ያለው ስለመሆኑ ጣቢያችን በተደጋጋሚ መዘገቡ ይታወሳል። የኢሳያስ መንግስት ትዕዛዝና የአብይ የአሰብ ዘመቻ ጥሪ ግልጽ ሆነዋል። የአስመራ መንግስት አቋም የሚያሳይ ቀጠናዊ ትንታኔ የያዘ ጽሁፍ በማስታወቂያ ሚኒስቴሩ ገጽ ብሌም ዊዛውት ሼም በሚል ርዕስ ተላልፈዋል። ያለምንም አፍረትና መሸባቀቅ ሌሎችን ጥፋተኛና ተወቃሽ ማድረግ የሚል ይዘት ያለው ይህ ጽሁፍ የራስን ውድቀት ለመሸፈን ኤርትራን መክሰስ ይላል። በማስታወቂያ ሚኒስቴሩ የማነ ገብረ መስቀል ኤክስ ገጽ ላይ የተላለፈው ዘለግ ያለ ጽሁፍ ዋና ማጠንጠኛው የአብይ አህመድ አገዛዝ ነው። ከሰሞኑ አብይ በአንድ ስብሰባ ላይ የአሰብ ዘመቻ ማወጃቸውን የሚጠቁም መረጃም አፈትልጎ ወጥተዋል። አብይ ለተሰብሳቢዎቹ ሕወሓትን ማክሰም፣ ፋኖን ማጥፋት፣ ከዚያም አሰብን መጠቅለል አለብን፣ ለዚህ ዘመቻ ራሳችሁን አዘጋጁ ማለታቸው ታውቋል። በዘመቻ ጥሪው ከፍተኛ ስጋት የታየባቸው ተሰብሳቢዎችን አብይ አትፍሩ፣ ቀውሱን በቀላሉ እንሻገረዋለን እንዳሏቸውም በመረጃው ላይ ተመላክተዋል። አብይ በዚህ መድረክ መጀመሪያ እኛ የባህር በር እንፈልጋለን፣ ቀይ ባህር እንፈልጋለን ስንል ምርጫችን አንድና አንድ መሆን አለበት ሲሉም ተደምጠ ተቀምጠዋል። ከአዱሊስ ወደብ እስከ ምጽዋና አሰብ ድረስ በምስልና በካርታ አስደግፈው ብዙ አማራጮች መኖራቸውንም ሲያብራሩ ታይተዋል። የግድ በአሰብ ካልሆነ የግድ በምጽዋ ካልሆነ የሚል አቋም የለንም። እኛ የምንፈልገው መተንፈሻ በር ብቻ ነው። መተንፈሻ በር ለማግኘት የትኛውንም እርምጃ እንወስዳለን ብለዋል። እንዲህ አይነቱን ወታደራዊ ይዛቻ በስጋት የተመለከተው የአስመራው መንግስት ተከታታይ ምላሾችን በመስጠት ላይ ነው። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ይህን ገጽ ለምታነቡ መልካም ንባብ በማለት በኤክስ ገጻቸው የለጠፉት ዘለግ ያለ ጽሑፍ የአስመራውን መንግስት አቋም ያሳያል። ብሌይም ዊዛውት ሼም በሚል ርዕስ የወጣው ይህ ጽሑፍ የብልጽግናውን አገዛዝ በጽኑ ያወግዛል። ያለምንም ሀፍረትና መሸማቀቅ ሌሎች ጥፋተኛና ተወቃሽ ማድረግ የሚል ትርጉም ያለው ይህ ጠንካራ ጽሁፍ የብልጽግና አገዛዝ የራሱን ውድቀት ለመሸፈን ኤርትራን በመክሰስ ተጠምዷል ይላል። አፍሪካን ቪውስ በሚል ድረገጽ የተስተናገደው ይህ ጽሁፍ ለሰሞነኛው የብልጽግና አገዛዝ የእጅ አዙር ክስ ምላሽ የተሰጠበት ሆኖ ተመላክተዋል። የኤርትራ መንግስት በሆርን ሪቪውና በዘ ኢኮኖሚስት ከወጡ አደገኛ ቀጠናዊ ትንታኔዎች ጀርባ የብልጽግናው አገዛዝ እጅ አለ በማለት ምላሽ መስጠቱ አይዘነጋም። አሁን ደግሞ እሾን በሾብ የሚል አቋም የያዘ በሚመስል ሁኔታ ጸሐፊው ባልታወቀ ተንታኝ ብሌም ዊዛውት ሼም በሚል ርዕስ የብልጽግናውን አገዛዝ በጥልቀት ተችተዋል። ጽሁፉ የማነ ገብረ መስቀል በኤክስ ገጻቸው ላይ ከመለጠፋቸው ጋር ተያይዞ እንደ አስመራ መንግስት አቋም ተወስደዋል። ትንታኔው በግዛት ይገባኛል ያረጀ ያፈጀ ጥያቄ የብልጽግና ገዢዎች በኤርትራ ላይ እየፎከሩ ይገኛሉ። ፉከራቸው ለሁለት ዓመታት የዘለቀው በአብይ አህመድና በጄኔራሎቹ ወታደራዊ ዛቻ ታጅቦ ነው። በዚህም የብልጽግናው አገዛዝ አለም አቀፍ ህግጋትን ከመጣስ ባለፈ በቋፍ ላይ ያለውን የአፍሪካውን ቀንድ ቀጠናዊ ፖለቲካም አደጋ ላይ ጥሏል ይላል ከግድቡ ወደ ወደቡ የሚለውን የብልጽግና ፕሮፓጋንዳም እንዲህ ተችተዋል የብልጽግና ባለስልጣናት የሕዳሴው ግድብና ቀይ ባህርን የሚያስተሳስር ሁለት ውሃ ስትራቴጂክ ነድፈናል በቅርቡ ወደብ ይኖረናል እሬቻን በቀይ ባህር እናከብራለን ወደ ባህር መውጣት ስለሚገባን የባህር ኃይል አቋቁመናል ወደ ባህር መውጣት ስለሚገባን የባህር ኃይል አቋቁመናል ይልና መልሶ ደግሞ እንዲህ ይቀጥላል የኢትዮጵያ ከቀይ ባህር ውጪ መሆን ተቀባይነት የለውም የኤርትራ ህዝበ ውሳኔ ህገ ወጥ ነበር ሰራዊታችን ደንበር ላይ ነው በዚህም አጥለቅልቀን እንውጣችኋለን ብለዋል ይህ የአፍ ወለምታ ሳይሆን በጥልቀት የታሰበበት የጦርነት ዝግጅት አካል ነው በማለት የብልጽግናን ጦረኝነት በጽኑ ይቃወማል። እኛ የጦርነት ፍላጎት የለንም፣ የሰዎችን ግዛት የመመኘት አባዜ ውስጥ አይደለንም። ሆኖም ካጠቁን ራሳችንን እንዴት እንደምንከላከል እናውቅበታለን። ለዚህም ፕሬዚዳንት ኢሳያስ አፈወርቂ ምስክር ናቸው በማለት ለብልጽግናው አገዛዝ ምላሽ የተሰናዳው ትንታኔ ቀጣዩን ጦርነት በማመላከት ይደመደማል። አርባ ተመልካቾቻችን፣ ምርጫቸውን ጣና ቲቪን ስለምታደርጉ እናመሰግናለን። የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ በኢትዮጵያ ላይ ወታደራዊ ዛቻ በአሰሙ ሰዓታት ልዩነት ውስጥ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ካይሮ ገብተዋል። የሐማስ እስራኤልን የሰላም ስምምነት ተከትሎ ትራምፕ በእስራኤል ፓርላማ ንግግር ካደረጉ በኋላ ወደ ግብጽ ሻርማ ሼክ አምርተዋል። የጉዞ ዓላማቸው በሻርማ ሼክ በሚካሄደው የሁለቱ ተፋላሚ ወገኖች የፊርማ ስነስርዓት ላይ ለመገኘት ነው። በጥብቅ ጥበቃ ያሉት ትራምፕ ሻርማ ሼክ ከመድረሳቸው በፊት ወዳጃቸው አልሲሲ የግብጽ ከፍተኛ ሜዳል የተባለውንና በአባይ ስም የተሰየመውን ናይል ኮላር ሜዳሊያ የሚሸልሟቸው መሆኑን ተናግረው ነበር። ከትራምፕ የካይሮ ጉብኝትና ከአልሲሲ ዛቻ ጋር ተያይዘው የወጡ ቀጠናዊ መረጃዎች ኢትዮጵያን ያሰጋሉ። ትራምፕ ኢትዮጵያና ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ምክንያት የነበራቸውን ግጭት በማስቆም ሰላም ማምጣታቸውን ቢናገሩም የጣልቃ ገብነታቸው ጉዳይ አሁንም በስጋት ይታያል። ትራምፕ በ2013 በመጀመሪያው የስልጣን ዘመናቸው ማጠናቀቂያ ወራት ላይ ግብጽ ግድቡን ልታፈነዳ ትችላለች የሚል ንግግር አድርገው ነበር። ግድቡ ሊመረቅ በዝግጅት ላይ በነበረው ወቅት ደግሞ የተገነባው በአሜሪካ ገንዘብ ነው ብለው ነበር። ከዚህ አኳያ የትራምፕ የካይሮ ጉብኝት ትኩረት ስበዋል። በጉዳዩ ላይ የስዊድኑ ኤክስፕረስ ጋዜጣ አንድ ዘገባ ይዞ ወጥተዋል። ዘገባው የግብፅ ጉብኝት በኢትዮጵያ ላይ ምን ሊፈጥር ይችላል በሚል የተቃኘ ነው። ዘገባው ግድቡ ቢመረቅም የአባይ ወንዝ ጦርነት ግን ገና አልተቋጨም ሲል የስጋት ትንተናውን አስተጋብቷል። ዘገባው ግብፅ እርምጃ እንደምትወስድ ጠቁመዋል። በዚህ ሁኔታ የትራምፕ የካይሮ ጉብኝት በስጋት የሚታይ ሆኗል። የትራምፕ አስተዳደር በአፍሪካ ከአሜሪካ ጥቅሞችና ከውጭ ፖሊሲ አንጻር የአብይ አገዛዝን በስጋት እንደሚያዩ ሲገልጽ ቆይተዋል። ጠቅላይ ሚኒስትሩ በሚያራምዱት የጦርነት ፖሊሲ ሳቢያ በአፍሪካ ቀንድ የአሜሪካ ጥቅሞችንና የውጭ ፖሊሲን ደህንነት ለማስጠበቅ አስቻይ እንዳልሆኑ በብዙ መስፈርትና መለኪያ ተመዝነው አላለፉም። ከዚህ ጋር ተያይዞ የትራምፕ አስተዳደር በኢትዮጵያና በአፍሪካ ቀንድ ያለውን ሰላም ደህንነትና መረጋጋትን ስጋት ላይ እየጣለው በሰሜን ኢትዮጵያና ከእርሱ ጋር ተይዞ ያለው ሁኔታ ለአሜሪካ ብሔራዊ ደህንነትና የውጭ ፖሊሲ አሳሳቢና የተለየ ስጋት ደቅኗል በሚል ማዕቀቡን ማራዘማቸው ይታወሳል። በሌላ በኩል አልሲሲ በትናንትናው ዕለት በኢትዮጵያ ላይ ላሰሙት ወታደራዊ ዛቻ ብልጽግና ምላሽ ሰጥተዋል። በውኃና ኢነርጂ ሚኒስቴር በኩል የተሰጠው ምላሽ እንዲህ ይላል። ግብፅ ከአባይ ወንዝና ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ የከፈተችውን ዘመቻ አሁንም አጠናክራለች። ህገወጥነትና የበላይነት በተሞላው መንገድ የአባይን ወንዝ ለመቆጣጠር ሞክራለች። ከኢትዮጵያ ጠላቶች በኩል በእጃ ዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ብለዋል። አልሲሲ በቪዲዮ በለቀቁት ወታደራዊ ዛቻ በኢትዮጵያ ላይ እርምጃ እንወስዳለን፣ እጃችንን አጣጥፈን አንቀመጥም ብለው ነበር። አልሲሲ ሀገራቸው ግብፅ ከግድቡ ጋር በተያያዘ ከኢትዮጵያ ጋር ወደ ድርድር ከገባች ወቅት ጀምሮ አንድ ነጥብ ላይ አተኩራ ዛሬም ድረስ በዚሁ አቋም እንደቀጠለች ትገኛለች። ይህም ነጥብ በግድቡ የውሃ አለቃቀቅ ዙሪያ ኢትዮጵያ ብቻ ሳትሆንም ግብጽና ሱዳንም ታክለውበት የጋራ አስተዳደር ይኖር፣ ለዚህ ደግሞ ኢትዮጵያ አሳሪ ወይም ባይንዲንግ ስምምነትን መፈረም አለባት የሚል ቀጠናዊ ትርጉም ይዘዋል። በኢትዮጵያ ተፈጥሯዊ ሀብት እኛ እንዘዝበት የሚለው የግብጽ ፍላጎት ከቅኝ ግዛት ውርስ ጋር የሚዛመድ ቢሆንም የኢትዮጵያ ተጋላጭነት የካይሮን ፖለቲከኞች ከዚህ የከፋ ነገር እንዲያስቡ የልብ ልብ እየሰጣቸው ይገኛል። በመጨረሻም የዓለም ባንክ በኢትዮጵያ ጉዳይ አስደንጋጭ ሪፖርት ይዞ ወጥቷል። የኢትዮጵያ ጂዲፒ በቁልቁለት ላይ ነው። በተያያዘው ዓመት የሀገሪቱ የደህንነት ምጣኔ 43 በመቶ የሚደርስ በዓለም ባንክ የግምገማ ሪፖርት ላይ ተመላክቷል። 99 በመቶ የሚሆነው የኢትዮጵያ ህዝብ በአስከፊ የደህንነት ወለል ላይ ሲገኝ፣ አንድ በመቶ የሚሆነው ህዝብ ብቻ በአንጻራዊ የተሻለ ተብሏል። 37 በመቶ የሚሆኑት ኢትዮጵያውያን ዜጎች ከ3 ዶላር በታች ገቢ ያላቸው በጣም ድሃ ከሆኑት ሰዎች መካከል ማቀዝቀዣ፣ መኪና፣ ብስክሌት ወይም ኮምፒውተር ያላቸው ሲሆኑ እነዚህም ከአንድ በመቶ ያነሱ ናቸው። በሪፖርቱ መሰረት በጣም ድሃ የሆኑ ቤተሰቦች ብዙውን ጊዜ ከገበያዎች ከህዝብ አገልግሎቶች ተለይተው የሚኖሩ ከመሆኑ በላይ በአየር ንብረት ለውጦችና በምግብ እጥረት በእጅጉ ይጎዳሉ። በጥቅሉ ይህ ብሔራዊ ደህንነት በኢኮኖሚ ንጽጽር ብቻ አያበቃም ከዚያም ከፍ ባለ በትምህርት በተማሪ ሰው ኃይል በአጠቃላይ በቀጣይ የትውልድ መተካካት ላይ መልከ ብዙ የትውልድ ክፍተት መፍጠሩን የዓለም ባንክ በሌላኛው አስደንጋጭ የግምገማ ሪፖርቱ አመላክተዋል። በቅርቡ የዓለም ባንክ ከዓለም አቀፍ የገንዘብ ድርጅት አይኤምኤፍ ጋር በመሆን በጋራ ባካሄዱት ግምገማ ኢትዮጵያ እደይ መክፈል ጫና ውስጥ መውደቋን አጋልጦ ነበር። ሪፖርቱ ሀገሪቱ ያልተረጋጋ የመበደርና ዕዳ የመመለስ አቅም ላይ ናት በሚል ዳሰሳ በኢኮኖሚ ላይ ብቻ ጥብቅ ማሳሰቢያ ሰጥቶ ነበር። ከዚህ የቀጠለው የአሁኑ ሪፖርት አጠቃላይ የደህንነት ገጽታዎችን ይዟል። በመቶኛ ስር ላይ የተቀመጠውን ሪፖርት በዝርዝር ስንመለከተውም ተከታዩን ስዕል በጉልህ ያሳያል። በአውሮፓውያን አቆጣጠር 2016 የነበረው የድህነት መጠን 33 በመቶ ነው። በተያዘው 2025 ደግሞ ወደ 43 በመቶ ከፍ ብሎ ታይቷል። በኢትዮጵያ ውስጥ የድህነት የኑሮ አለመመጣጠን የሀብት ፍትሐዊ ክፍፍል ምጥጥኑ ተዛብቶ የዜጋዎች የኑሮ ሁኔታ ከባድ ደረጃ ላይ መድረሱ ተመላክቷል። 41 በመቶ የሚሆነው ህዝብ የፍሳሽ አገልግሎት የለውም 95 በመቶ የሚሆኑት ዜጎች የንጹህና የፍሳሽ አገልግሎት አያገኙ ድህነቱ አስከፊ ሆኗል የዓለም ባንክ ጥናት እንዳረጋገጠው ኢትዮጵያ በከፍተኛ የዳጫና ወደ ባሰ ጥልቅ ድህነት እያመራች ቢሆንም አምባገነኑ የብልጽግናው አገዛዝ ግን በጦርነት ፖሊሲውና በብልጭልጭ ፕሮጀክቱ ኢትዮጵያና ዜጎቿን ወደ ከፋ ጉስቆልና መውሰዱን አላቆመም የብልጽግናው አገዛዝ በውሸት የቆረበ እስኪመሰል ድረስ የሚጋጩ ቁጥሮች ከእውነታው ጋር የተራራቁ ማብራሪያዎችን በመስጠ ይታወቃል። ይህን መሰሉን ዓለም አቀፍ ሪፖርትም ውድቅ ማድረጉ ልማዱ ነው። የኢትዮጵያ ኢኮኖሚ ያለበትን ሁኔታ ሁሉም የህብረተሰብ ክፍል የሚያውቀው ነው የሚሉት የጉዳዩ ተከታታዮች በኢትዮጵያ የተፈጠረው ድህነት አስከፊ ከመሆኑ የተነሳ ድህነት ራሱ መደብ አለው ይላሉ። ድህነት ራሱ ከመብዛቱ የተነሳ በድህነት ውስጥም መደብ ተፈጥሯል። ድሃ፣ የድሃ ድሃ እና ፍጹም ድሃ በሚል የሚታይበት ደረጃ ላይ ደርሷል ሲሉ ያብራራሉ። በኢትዮጵያ ያለው የኢኮኖሚ ውድቀት ብልጽግና ከሚከተለው መሪ የለሽ መንገድ ጋር የሚያያዝ ቢሆንም በሀገሪቱ ውስጥ የቀጠለው ጦርነት እንዲሁም በብልጽግና ባለስልጣናት በዋናነት በኦህዴድ ኃይሎች ዘንድ ያለው መዋቅራዊ ዘረፋና ውንብድና ለኢኮኖሚ ውድቀቱና ለአስከፊው ድህነት ከፍተኛውን ድርሻ ይዛል።